ሳሮን ግራ ተጋብታለች ለሳሚ ደውላ፣ ሳሚ የተፈጠረውን ነገር መስም ብትሰማ ማመን ይከብዳል ትሏለች። እንዴት ማለት ምን ማለት ነው ሲላት፣ አይ ሳሚ ረተወኝ እስኪ ምን ነው ቤዛ ደናደለችም እንዴ ሲላት፣ የማናት ቤዛ ቤዛ ለመሆኗ አለች። እንዴ እዚህ ቤት ቤዛ እኮ የለችም ትለዋለች። ማለት ምንም ማለት ነው? አረተወኝ እስኪ እዚህ ቤት እኮ ያለችው ቤዛ አይደለችም እንዴ፣ ቤዛ መንትያ ናት። ቤዛማ የት እንዳለች አይታወቅም ትለዋለች። ሳሚም ግራ ተጋብቶ ምን እያልሽኝ ነው ግን አልገባኝም ሲላት አረተወኝማ ቤዛን እየጠየቃት ነው። እህትየዋ ናት ይቺ እና ቤዛ አይደለችም። ቤዛ እንደታገተች ትጂ ትጅነች እያሳገተቻት ትላለች እህትየዋ። እሱ ደግሞ አንቺና ክስትሽ ናችሁ እያሳገታችኋት እያለ የጩኸ ነው። ግን ደግሞ የሚገርመው ነገር ሱራፌልን ማመን የለብንም ሳሚ፣ በጣም ትልቅ ጉድ ነው የተፈጠረው። አሁን እኔ በስልክ ከማውራት ይልቅ መጥቼ ብነግር ይሻለኝ ነበረ፣ በስልክ ተወርቶ የሚያልቅ አይደለም ትሏለች እኮ። ምንድን ነው የተፈጠረው? እስኪ ንገሪኝ አብራርተሽ ሲላት ሳሚ ደግሞ ይሁልህ ሱራፌል የሚላት ለማንም ሰው እንዳትናገሪ ማንም እንዳይሰማ ያላት ነው አንቺ ቤዛ መሆንሽን አስመስይ ቀጢ በዚሁ እናም ስንዳለ ንብረትሽን በስም ያዙሪልኝ እያላት ነው። እሷም ደግሞ ለምን እያለች እየተከራከረችው ነው። እሱ ግን በፍጹም አይሆንም እያላት ነው። እናም ምን እንደ እየተደረገ እንደሆነ አላቅም። የእውነት ሱራፌልን ማመን ይከብዳል፣ ትለዋለች እኮ። የእውነትሽን ነው ግን ሱራፌል እንደዛ አለ ሲላት፣ አዎ እንደዛ ብሏታል። እናም አንቺ ቤዛ መሆንሽን ቀጥ ብሏታል፣ አሳምኗታል፣ እያስፈራራት ነው። እና ምጃ ምን እንደሆነ ስትለው ሳሚ በጣም ደንግጦ ቆይሻውን የእውነት ምናልባት ገንዘቧን እንዳይወስዱባት ብሎ እንዳይሆን ሲላት፣ አይመስለኝም። እንደዛ እሱ ገንዘቡ ላይ ነው ያለው ሩጫው፣ ልቡ፣ ሁሉ ነገሩ ገንዘብ ላይ ሆኗል አሁን ላይ ትለዋለች። ሳሚም ግራ ተጋብቶ እስኪ ለማንኛውም በኋላዊ ብቅላለው ሲላት፣ እሺ በቃ አሁን ያው እሱም እንዳይመጣብኝ ትልና ስልኩን ትዘጋዋለች። በአጋጣሚ ሱራፌል ወደ እሷ ጋር እየሄደ ነበር። ና ከማን ጋር እያወራሽ ነው ሲላት፣ አይ ልጄ ጋር እያወራሁ ነበር፣ እናቴ ጋር እያወራው ነው ልጄ እንድታገናኘኝ ብዬ ስትል ትነግረዋለች። ሱራፌልም እሺ ለማንኛውም ቆንጆ እራት እስኪያዘጋጅ ለእኔና ለቤዛ የሚሆን ይላታል። እሺ ችግር የለውም ትልና እሷም ባልሰማ ምግብ ለማዘጋጀት ጉድ ጉድ ትላለች። እናም ምግቡን ለመብላት ምግብ እስከሚቀርብ ድረስ ወይን እንደማትጠጣ ስለሚያውቅ ነፍሰ ጡር እንደሆነችም ነግረዋለች ቲጂ ስለዚህ መጠጥ እንደማጠጣ ስለሚያውቅ ለስላሳ በወይን ብርጭቆ አድርጎ ወደ መኝታ ቤት ይዞላት ይሄዳል። እናም ሉላም እዛው አልጋ ላይ ነበረች እና በአጋጣሚ ሆኖ ከአክስቷ ጋር ስልክ እያወራች ነበረ። አክስቷን የምታወራትም ሱራፌል እንደተቀየረ እና በፍጹም ንብረቱን በእኔ ስም አዙሪልኝ እያለኝ ነው። ምን እንደማደርግ አላውቅም፣ አክስቴ፣ በጣም እያጨናነቀኝ ነው ስትል ትነግራታለች። በዛን መሀል በሩን ከፍቶ ሲገባ በቃ አክስቴ አሁን መድኃኒትሽን ተከታትለሽ ውሰጅ እሺ፣ ትልና ስልኩን ትዘጋዋለች። ምን ነው ካክስትሽ ጋር እያወራሽ ነበር እንዴ ሲላት፣ አዎ ካክስቴ ጋር እያወራው ነበር ስትለው፣ አይ ጥሩ ነው ሲላት ለመቀመጥ ሲል እሷ ሸሻ ስትል፣ ለምንድን ነው ቆይ የምትርቀኝ የምትሸሽኝ ለምንድን ነው ይላታል። እሷም ደግሞ አይ ምንም ትልና አሁንም ሸሻ ብላ ቁጭ ትላለች። እናም ምንቺ ተቀበይኝ ሲላት አይ እኔ መጠጣ አልጠጣም ትለዋለች እሱ ደግሞ አይ ነው አውቃለሁ እንደማትጠጭ ነፍሰ ጡር እንደሆንሽም አውቃለሁ ሲላት ደግሞ ይሄ ምን ማለት ነው ማነው የነገረህ ስትለው ሁሉንም ነገር አውቃለሁኝ ስትል ሲል ይነግራታል እናም እንደማጠጭ ስለማቀኔም ለስላሳ ነው ያመጣሁልሽ እንጂ ይሄ መጠጥ አይደለም፣ ይላታል። እዛ ምሽት ልና ተቀበለው ና እዩልሱ። ራፌል እኔ አክስቴን ማሳከም እፈልጋለሁ፣ አክስቴ ታከማ እንድት ድንልኝ እፈልጋለሁ ሲላት፣ ምንም ችግር የለውም አክስቴ ትታከማለች፣ ግን እኔ ምልሽ ትጂ የእውነት ኩላሊቷን ልትሰጣት ነበረ ሲላት አው ነበር ግን አሁንማ የምትሰጣት አይመስለኝም ስትለው፣ ምንም ችግር የለውም ትጂ ይውልሽ፣ እሷ ካሰበች ማለት ነው ገንዘብ ከሌላት እንኳን ኩላሊቷን አይደለም እነፍሷንም ልቧን ማውጥታ ትሰጥሻለች። ገንዘብ ነው የምትፈልገው ትጂ ይላታል። ምን? አዎ፣ ስለዚህ አይመስለኝም፣ ሱራፌል፣ እና ደግሞ እህት መፈለግ አለብህ፣ ስትለው አታስቢ፣ ስለ ቤዛ ቤዛን ካንቺ በፊት ኦልሬዲ የኔ የሆኑ ሰዎችን በየአቅጣጫው አሰማርቻለሁ፣ እንዲያገኟት እንዲፈልጓት። ግን አሁን አንቺ አትፍሪሽ፣ ቤዛን አስመሲ፣ ምሰይም፣ ደግሞ እሷን ራሱ ምሰይ። እናም እኮ ለምን ስትለው ምክንያቱም ነገ ከጠበቃው ጋር ሄደሽ ሁሉን ነገር በኔ ስም እንድታዞሪልኝ ይፈልጋለሁ ይላታል። አረ፣ ባክህ እንዴት እንደዚህ ታደርጋለህ? አንተ ሚስትህን ነው የምትፈልገው ወይስ ገንዘቡን ነው ስትለው፣ በፍጹም እኔ ሚስቴ እፈልጋታለሁ፣ ግን ደግሞ እስከዛው አንቺም ቤዛን መምሰል አለብሽ ይላታል። ለማንኛውም እስኪ አብረን የምናየው ይሆናል ሲል እሺ አሁን እራት እንውረድና እንብላ ብሎ እራት ለመብላት ወደ ሳሎን ይሄዳሉ። ሲሄድ ሳሮን ምግብ አቀራርባላቸው ስለነበር ሰሃን በየፊታቸው አስቀምጣ ነይ እንጂ ቁጭ በይና አብረናም በላም እንዲያንችስ ሲል ሱራቤል ጠይቃታል። አይ አመሰግናለሁ እናንተ ብሎ እኔ ውስጥ እበላለሁ ትለዋለች እናም ሉላም ግራ ተጋብታ ያው ቤዛን ለማስመሰል ስለምትጥር እሺ በቃ ሳሮን እናመሰግናለን ትላታለች። መልካም ራትዩን ላቸው የተባረከ ራትዩን ብላሷም ትታቸው ወደ ውስጥ ትገባለች። ነገሩን አላማራትም። ምክንያቱም ኦረዲ ሰምታችኋለች ያለችውን ነገር ና ስለዚህ፣ አሁን የእውነት እነሳሜ መፍጠን አለባቸው፣ ቤዛን ከእንደዚህ አይነት ጉድ መውጣት አለባቸው ስትል ብቻ ማውራት ትጀምራለች። እናም እነሳሜ እንደሚመጡ ሲነግሯት እሺ ብላ ተጠባ እየጠበቀቻቸው ስለነበር እይውልሽ አንቺ ምንም የሚያስፈራሽ ነገር የለም ይላታል ሱራፌል። እናም ሉላ ግን ያው ከመፍራቷ ሌላ ምንም አማራጭ የላትም። ማስመሰልም ብትሞክር ግን ደግሞ ቤዛን መሆን አትችልም ና እሺ ከማለት ውጭ አማራጭ የላትም፣ አትፍሬ ይላታል። እራት በልተው ከጨረሱ በኋላ መጣው ትልናሷ ወደ መኝታ ቤት ትሄዳለች። ሳሮንም የተበላበትን አነሳስታ ከጨረሰች በኋላ ሱራፌል እዛው ሳሎን የሆነ እየጠጣያለ ያለ ቁጭ ብሎ ነበረ። እናም እነሳሚ ሳሚና ኩቻ ይመጣሉ። በሩን ኳኩተው ሲገቡ እንዴ ሳሚ እንኳን ደህና መጣችሁ ይልና ሁለቱንም ተነስቶ አቀባበል ያደርግላቸውና በሉ ቁጭ በሉ እናንተም አምሮባችኋል ይላቸዋል። እንዴ ዛሬ ሳሚ እንዴት ነው አንተም ፏ ብለሃል፣ እየጠጣህ ነው በጠዋቱ ሲለው አዎ ምን ላድርግ እየጠጣሁኝ ነው ይለዋል። ሳሮንም ድምጻቸውን ተሰማና ስትመጣ ሳሎን እነሳሚ ናቸው እንዴ ሳሚና ኩቻ እንኳ ብላ ሰላም ካለቻቸው በኋላ እሺ ምን ላቅርብ፣ የሚበላ ላምጣ ደለ ስትል በፍጹም እኛ በልተን የመጣ ነው፣ ስለዚህ ምንም አንፈልግም ይሏታል። እኩ የሆነ ነገር ጥብሉ እንጂ ስትል፣ ቡና እና ፍላሽ ቡና ላፍላ ስትለው አይ ቡናም አንጠጣም። እሺ በቃ ወይም ቡና አድርጊው ሲል ሳሚ እንዴ ያንተ ብቻ ትእዛዝ ነው እንደሚመረጠው ስትል ኩቻ ትነቅፈዋለች። አይ እንደዛ ማለት አይደለም እያሉ በመሀል ሉላ ትመጣለች። እንዴ ቤዛ ሳሚ እንዴት ነ ለማለት እያለች ለማስመሰል ፈገግ ብትልም ግን በፍጹም ሳሚም ነቅቶ ስለነበር ቤዛ